እግዚአብሔር ይመስገን ከሞት ድናለች። በእውነት በጣም ደስ ብሎኛል። ደስ ያለኝ ክርስቶስ ምስክሬ ነው። ስምንተኛ ወሯ ነው። መብላት መጠጣት መጣጣታችንም ዛሬ ትድናለች እና ይታመማለች፣ ይታማማለች በጣም እኔ ከሞት አዳነኝ። ዘመኑ ይባረክ፣ ጸጋው ይብዛለት። አሜን። ኢየሱስ ያደረገውን ነገር እንግዲህ እኛ አይደለንም። በዚህ ቤተክርስቲያን ሁኔታ ኢየሱስ ያደረገውን ነገር ይመስክሩ። ድሉ እንስታቸው እንዴት ናችሁ? ዘመናችሁ ይባርካችሁ። እግዚአብሔርንም በደንብ አመስግኑ። እግዚአብሔር ትልቅ ነው። ዳዊት ምን አለ? ጌታ ሆይ ታገስኩት፣ ታገስኩት። እንደ ታገስኩት ግን አስብልኝ። ገብቷችኋል። ዓለም ቢያስጨንቅም ነገር ግን ውስጡ ክርስቶስ ጋር መኖር አለባችሁ። ቅድም ሲያስተምር ገብቶኛል። እግዚአብሔር ይመስገን ከሞት ድናለች። አሜን። ቤተክርስቲያን አትሄድም አንቺ ልጅ እንዴት ነው ሰው የምትሆኝ? ኡምባይ ነው የሚመጣኝ። እንዲሁ ክፍት ላርግና እቺ ልጅ እንዳትሞቱ የኔን ጸሎትን የሚሰማ አባት ከሆንክ ባላራዬ አንድ አንድም የምታሳያኝ ከሆነ ነገ ምን እንደሚጠብቀኝ ከሆነ!

ሶስት ቀን የሞተው አልዓዛር ቤት ሸትቷል፣ የሚለው እንደ አልዓዛር ትነሻለሽ፣ እንጂ የራስሽን ክብር ሳናይ አትሞች። ግን ይሄ ሰው ሲጻልላት ስምንት ወር ሙሉ ምግባት ባለው ሀታጣ በቃ መኝታ በመኝታ ሆና የነበረችዋ፣ እሱ ሲጻልላት ከናያ እርግማሏ ተመታ። አሜን አሜን፣ ሃሌሉያ፣ እርግማሏ ተመታ። አሜን የሱ ላይ ያለው ፍቅርና የክርስቶስ ሰላም የበዛበት ሰው ነው። ዛሬ ነው የማይጣውት። እግዚአብሔር ግን ዳዊት ላይና ኢዮብ ላይ ሲናገር ኢማኑ እንጂ አትፍሩ። ማንም ይምጣ አያሸንፍም አላቅም። እሄ ቤተክርስቲያን ዛሬ ነው የማይጣው የነ ቤተክርስቲያን እዛ ነው የማገለግለው። ሁሉም ቦታ ነው የምሄደው። ይሄ ቤተክርስቲያን አንድ ነው። ነገር ግን በጣም ገብቶኛል። ዘመኑ ይባረክ። ትቀጠላለ። ትሄዳለ። በዚህ አትቀርም። ይሄ አይደለም የምጠብቅ፣ ትልቅ ነው ምጠብቅ። በጣም ገረመኝ። መሄድ አቅጧታል፣ መምጣት አቅጧታል፣ መጠጣት አቅጧታል፣ ማብላት አቅጧታል።

ስጸመጣም የሞተ ረሰው አለ። ዘሩ ተነሳ። አሌሉያ! በጣም እኔ ከሞት አዳነኝ። ዛማኑ ይባረክ፣ ጸጋው ይብዛለት። አሜን።